እንግዲህ ይሄ ፋኑኤል የቲክቶክ ገጽ ነው። ብዙዎቻችሁ እንደምትመለከቱት ከመቶ ስልሳ ሺህ በላይ ፎሎወር ያለው ነው። ታዲያ በዚህ የቲክቶክ አካውንቱ ነው ፎቶውን በማድረግ እናትና ልጅ ትናንት ለተናገሩት የዩቲዩብ ንግግር የዩቲዩብ መልስ ምትም ለእነሱ የሰጠው የመልስ አይነት ይመስላል። እንደምታዩት ጽሁፍ አለው ፎቶው ላይ ብዙዎቻችሁ ተመልክታችሁታል ብዬ አስባለሁ። ሳምሪ ከእናቷ ከጂጂክያ ጋር በመሆን አራት ሰዓት በላይ የፈጀ ቃለመጠይቅ ተደርጎላቸው ነበር። ቃለመጠይቁም በተለይም ሳምሪ ከነበረችበት የፍቅር ህይወት እንዲሁም ፋኑኤልን በድላለች ተብሎ ስለሚነሳበት ነገሮች ያተኮሩ ነበሩ። ብዙዎቻችሁ እንደሰማችሁት ታዲያ ያንን አስመልክቶም ለካ ሳምሪም ጋር አንዳንድ እውነቶች ያሉ ይመስላል። እኛ የእናቷን ከባድነት የእናቷን ኃይለኝነት እያሰብን ሁሉንም የተበደለችውን ነገር በዜሮ እያባዛን እናቷን ስለማንወድ ብዙዎቻችን ሳምሪንም ያለ አግባብ ያለ ስሟ ስም ሰተናት ነበረ። ለካ ሳምሪም ተበድ ነበር በማለት አሁን ላይ ሰዎች ወደ እሷ እያደሉ ያሉ ይመስላሉ። እንዲሁም አንዳንዶች በቲክቶክ በመምጣት ጭምር ሳምሪ እውነት አላት፣ ለካ እሷንም አልተረዳናትም በማለት ሀሳባቸውን እሷን በመደገፍ የተለያዩ ጉዳዮችን እያነሱ ሲከራከሩ፣ ለሳምሪም ዘፈን እያቀናበሩ በርቺ ጀግና፣ ለካ ብዙ ነገር ችለሻል እያሉ ሀሳባቸውን እያደረሱ ይገኛል። ታዲያ ይህን ተከትሎ እንደ አዲስ ፋኑኤል በቲክቶክ ገጹ ላይ የመልስ ምትን ሰጥቷል። ይህ ሰዓት የፈጀው የሳምሪና የእናቷ ጁጂኪያ ንግግር ተከትሎ ነው፣ ፋኑኤል ይህንን የመልስ ምት ሰጥቷል የተባለው። ታዲያ የእሱን የመልስ ምት አጠቃላይ ደግሞ በዛ አራት ሰዓት ውስጥ ስለተናገሩት ዋነኛ ነጥቦችም በዝርዝር ይዘን መተናል። እውነትም የቱ ጋር ነው እውነቱ ያለው እያሉ አሁን ድረስ ብዙዎች ግራ ስለሚጋቡበት ጉዳይም በዝርዝር አሰማችኋለሁ። ሰላም ጤና ይስጥልን ውድ አገሬ ልጆች፣ በያላችሁበት ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆኑ ጉዳዮች ብቅ ብለናል። ለዚህ ቻናል አዲስ ኮናችሁ ሰብስክራይብ በማድረግ ሁሌ የምንለቃቸው ቪዲዮዎች እንዲደርሱ ይሁን ቀጥታ ይዘን ወደ መጣኑ ዝርዝር መረጃዎቻችን እናልፋለን እንግዲህ ብዙዎቻችሁ ተመልክታችሁታል ትናንትና የተለቀቀውን የዩቲዩብ ቪዲዮ ታዲያ በዛ ዩቲዩብ ቪዲዮ ጅጅክያ ለመጀመሪያ ጊዜ በሚባል ደረጃ ነው ቃለመጠይቅ ያደረገችው ልጇ ሳምሪ ደግሞ በተለያዩ ጊዜያቶች ቃለመጠይቅ አድርጋ ነበር ነገር ግን ከእናቷ ጋር እንዲቁጭ ብለው ፎርማል ወይም ይሄ በቃ ትክክለኛ በመሰለ መልኩ ቃለመጠይቅ ያደረጉት መጀመሪያቸው ይመስለኛል። ታዲያ ብዙዎች በጂጂም በሳምሪም ንግግር ተገርመዋል። ይህ የሳምሪ ንግግር አራት ሰዓት በፈጀው ላይቭ ላይ ስትጠየቅ ስትመልስ የነበረውን መልሷንም ድጋሜ እናቷ ጂጂ ከላይቭ በኋላ ሁሉ በቲክቶክ ላይፏ ላይ ስትናገር ነበር። ልጄ ጎበዝ ነች፣ ልጄ ጀግና ነች፣ ከልጄ ተማሩ። ልጄ አሁንም ቢሆን ፋኑኤልን አትመጥንም። እምለው በምክንያት ነው። አላያችኋትም ወይ አራት ሰዓት በፈጀ ላይቭ ላይ እንዴት በኮንፊደንስ ስትናገር እንደነበር በማለት ልጇን በተደጋጋሚ ሁሉ አሁን ማምሻው እያሞገሰቻት ሰምተናል ማለት ነው። እንግዲህ በዛ ላይፍ ላይ ብዙዎቻችሁ ከተመለከታችሁት አበይት ነጥቦች ብዙ ጉዳይ የተነሳው በእርግጥ ግን ከዛ ሁሉ ውስጥ አበይት ነጥቦች ሳምሪ ብዙ ስራ ጫና እንደነበረባት፣ ፋኑኤል ብዙ ስራ መስራት እንደማይፈልግ ያጣላቸው ደግሞ ብዙ ነገሮች እንዳሉ ሆነው በኢኮኖሚው በቤተሰብ ጉዳይም እንደነበረ የቤተሰቦቹ ጫና ብዙ ነገር አዳርሶናል። ከዛ በመቀጠል ደግሞ እሱ ስራ ይሰራም፣ ነገር ግን እኔ ብዙ ስራ እየሰራሁ ብዙ ነገር ከበር እንዳረግ ይፈልግ ነበር በእኔ ስም በሱም ስም ቤት እያለን ሌላ በብድር ትልቅ ሱቅን ኢትዮጵያ ገዝተን የሱን የሱቅ ክፍያ ያንን ግንባታ ማስቀጠያ ትልልቅ ገንዘቦች እኔ እንድከፍልም ጭምር ከባድ ጫና እኔ ላይ ማምጣት ጀመረ። በአጠቃላዩ እሱ ስራ አይሰራም፣ ነገር ግን በሚዘፈቅበት ብድሮች ሁሉ እኔ እንድከፍልና እኔ ብዙ ሰዓቶች ረጃጅም ነገሮች እንድሰራ ጫና ማምጣት ጀመረ። ይህ ይህ ነገር እያጣላን መጣ ብላ ነው እንግዲህ የተናገረችው። ከዛም በመቀጠል ደግሞ እንግዲህ ብዙዎቻችሁ ሰምታችሁታል በልጅ ጉዳይም እንግዲህ ያው ልጆቹን እየወሰደ የተለያዩ ቪዲዮ ነው የሚሰራባቸው። እኔ እንደሱ ቪዲዮ ላይ መውጣት አልፈለኩም፣ እንዲሁም ደግሞ ልጆቼንም ለማይሆን ነገር ስም እያሰጠው ቪዲዮ ማሰራት አልፈለግኩም። ነገር ግን እኔ ልጆቹን ይዤ በነበረበት ሰዓት እሱ እንደተበዳይ እየሆነ ብዙ ነገር ስሜን ሲያጠፋ ቆየ። ለዛም ነው እኔ ሰላሜን ማግኘት ስላለብኝ፣ ትምህርቴን መቀጠል ስላለብኝ የሱም ድርሻም እንዳለበት ደግሞ እንዲያውቅም ጭምር ነበረ ልጆቼን እሱም እንዲረከብ የሆነው። እንዲሁም ደግሞ ይህን ሳረግ እኔ ልጆቼን ጠልቼም አልነበረም። በአጠቃላዩ ግን በእሱ የተሰጠኝ ስም ሁሉም ውሸት ነው ስትል ነው እንግዲህ ጠቅልላ አጠቃላይ የተናገረችው ሳምሪ። እንግዲህ ይህንን ቃለመጠይቅ በምታረግበት ወቅት እንግዲህ ሆድ ብሷት ስታለቅስም ተመልክተናታል። በዛው ቃለመጠይቅ እናቷ ጁጂኪያም የምታለቅስበት ፓርት ላይ እዛው ታይቷል ማለት ነው። እንግዲህ እነዚህም ጉዳዮች ነው ወደ ቲክቶክ እየተቆራረጡ ከሄዱ በኋላ እውነትም እዚች ልጅ ላይ እውነት አለ ወይ ለካ ሳምሪ የሆነ የተበደለችው ነገር አለ ማለት ነው ወይ እኛ ሳናውቅ ሁላችንም በጅምላ ፈረርንባት ወይ በማለት አሁን አንዳንድ ግለሰቦች በሳምሪን በኩል በመሆን ፋኒን እየወቀሱ እየተመለከትን ነው በተለይ ለምንድን ነው ወተስራ የማትሰራው እውነት ልጅቷ ላይ ጫና ታረግ ነበር ወይ እውነት ደግሞ ልጆችን ሳትከለክልህ አንተ ለቪዲዮ እያልክ ልጆቹ እንደተከለከልክ አድርገህ ነበር ወይ የምታወራው በማለት ብዙዎች አሁን ድጋሜ በፋኑኤል በኩል ተገልብጠውበት ፋኒን ብዙ ነገር እየወቀሱት ይገኛሉ ማለት ነው እንግዲህ ይህንን አስመልክቶ ይመስላል ፋኑኤል በቲክቶክ ገጹ ላይ በድጋሜ የመልስ ምትን የሰጠው ይህንን የመልስ ምት የሰጠው ግን በጽሁፍ ነው። እስቲ ጽሁፉን ላሳያችሁና ታዲያ ይህንን የመልስ ምትም ሰጥቶ በነበረበት ወቅት አንዳንድ ሰዎች የሳምሪ ደጋፊዎች፣ በተለይ ስሜታዊ ሆነው ነው ድጋሚ ሲናገሩት የነበረው። እንግዲህ ይሄ ፋኑኤል የቲክቶክ ገጽ ነው። ብዙዎቻችሁ እንደምትመለከቱት ከመቶ ስልሳ ሺህ በላይ ፎሎወር ያለው ነው። ታዲያ በዚህ የቲክቶክ አካውንቱ ነው ፎቶውን በማድረግ እናትና ልጅ ትናንት ለተናገሩት የዩቲዩብ ንግግር የዩቲዩብ መልስ ምትም ለእነሱ የሰጠው የመልስ አይነት ይመስላል። እንደምታዩት ጽሁፍ አለው ፎቶው ላይ እሱን ለአንብብላችሁ እስቲ እኔ ማንም አያውቀኝም። አምላኬ ብቻ ነው የሚያውቀኝ። ምክንያቱም ሰው በልኩ ነው የሚያስበው። ከታች ደግሞ ወረድ ብሎ ከአንድ ውሸት በኋላ ግን እውነት ራሱ ራሱ ውሸት ነው የሚመስለው ይላል። በመቀጠል ደግሞ እታች የሰው ፍቅር አታሳጣኝ አምላኬ ብሏል። እንግዲህ ያው ይሄን ጽሁፍ እንትን የሚያውቀኝ ፈጣሪ ነው እዚህ ጋር ብዙ ነገሮች ቢባሉ እኔን አይወክሉኝም አይነት ነው ይህ የመልስ ምቱ። ያው ብዙ ነገር እናትና ልጅ አራት ሰዓት በቆየው የላይት ቆይታቸው ላይ ብዙ ነገር ነው የተናገሩት። ታዲያ ይህንንም አስመልክቶ ነው እኔ ፈጣሪ ነው የሚያቀኝ ስለ ሰውም አይደለም እንትን ምለው ብቻ እንደዚህ አይነት ይዘት ያለው መልስ ምትን የሰጠው ታዲያ በዚህ ፖስቱ ነው። እንግዲህ የተለያዩ ቅሬታዎችን ደግሞ እያስተናገደ የመጣው እስቲ አጠር ያሉትን ከላይ ያሉትን ላንብብላችሁ። እንግዲህ ከላይ እንደምትመለከቱት አንዲት እህታችን የምትለው ነገር አለ። ቢያንስ የልጆችህ እናት ናት፣ ሪስፔክት ኸር። ለአንተ ስትል የሆነ ጊዜ እናቷን ክዳለች። ሪስፔክት ኸር። ሴት ልጅ ምንም ትሁን ምንም፣ ያውም የልጅ እናት ከሆነች መከበር አለባት። የልጅህን እናት ስም ለማጥፋት በየሶሻል ሚዲያው ባትዞር ጥሩ ነበር ነበር ብላ እንግዲህ ኮመንት አድርጋለች፣ ማለት ነው። በተለይ ደግሞ ያው ለአንተ ለትዳሯ ስትል እሷ እኮ የሆነ ጊዜም እናቷን ሁሉ እየተወች ከአንተ ጋር ኖራ ነበር። ለምንድን ነው አንተስ በዚህ ያህል ደረጃ የምትወቅሳት? ለምን ኃጢአቷን አበዛህም እያሉ የሚናገሩት ሰዎችን ተመልክተናል። እንደዚህ ኮመንት ተመሳሳይ የሆኑ በመቀጠልም ሴት ልጅ ብታጠፋም ባታጠፋም ልክ ናት የሚል አለ። እንደዚህ አይነት ኮመንቶች ግን እኔ ልክ ናቸው ብዬ አላስብም። ሰው ልጅ ሴት ወንድ ስለሆነ አይደለም፣ ቢያጠፋም ባያጠፋም ትክክል ነው መባል ያለበት ሰው ልጅ በራሱ ነው ሊወቀስ የሚገባው። ሴት ስለሆነች ሁሌ ልክነች ማለት አይደለም። ፋኒን ከበደለች ፋኒን ካጠፋች የማትወቀስበት ነገር የለም። ግድ ሴት ነችና ምንም አይነት ወቀሳ በሷ ላይ መሄድ የለበትም የሚባለው ነገር ትክክል ነው ብዬ አላስብም። እንግዲህ ያው ስድብም የተቀላቀለበት ኮመንት ነው አሁን ላይ ለፋኒ እያደረሱት የሚገኘው። በተለይ የሳምሪ ና የእናቷን ጁጂኪያ ቃለመጠይቅ ብዙዎች ከሰሙ በኋላ ፋኒ ነገረኛ ነህ የሚላለ ጊዜ ደጉ ማን እንደዋሸ እናያለን፣ የሚላለ ያው አስመሳይ ነ አንተ፣ እንግዲህ ለስለስ ብለህ እንደዚህ ነህ እንደዚህ ነህ የሚሉ ስድብም የተቀላቀሉበት ነገሮች አሉ። እዚህ ላይ እኔም አንበብ አልፈልግም። ያው እሱንም የሚያጠነክሩ ሰዎች አሉ። እናትና ልጅ ሁሌም ውሸት ማውራታቸውም የሚታወቅ ነውም ብሎ እነሱንም የሚወቅስ ሰው ተመልክቻለሁ ማለት ነው። ታዲያ እኔ ከዚህ ሁሉ በጨዋነት በተሞላበት ነገር ሀሳብ አስተያየት ስጡ እያሉ ትናንት ራሱ የዩቲዩብ ላይፍ ላይ ሲናገሩ ነበረ እንግዲህ ይህንን ፕሮግራም የጋበዟቸው ቤንጃ በሚባለው ፖድካስት ነው የቀረቡት ሳምሪና እናቷ ጂጂክያ ታዲያ ልክ ያ ፖድካስት ሲያልቅ እንግዲህ የዛ ቃለ መጠይቅ ዋና አቅራቢ የሆኑት ግለሰቦች ያሉት ጨዋነት በተሞላበት መልኩ ሀሳብ አስተያየታችሁን አድርሱ ነው ያሉት። ታዲያ እንግዲህ እዛው ላይ ደግሞ የማይገቡ ስድቦችን በፋኒ በኩል ሆነው ሳምሪን የሚናገሩ፣ በሳምሪ በኩል ሆነው ፋኒን የሚናገሩ ብዙ ሰዎችን ተመልክተናል። እኔ አሁንም እዚህ ጋር አንድ እውነትና አንድ ደግሞ የማይካድ ሀቅን ነው መናገር የምፈልገው። ምንም ቢሆን እመኑኝ ፋኒና ሳምሪ ተለያይተው የሚለያዩ ሰዎች አይሆኑም። ወልደዋል ተዋልደዋል። የወለደ ሰው ደግሞ ተለያይቶ አይለያይም። ባይወልዱ ኖሮ እነዚህ ሰዎች ምናልባት በቃ የሆነ ወቅት ላይ ይወቃቀሳሉ፣ በዛው ሊጠፋፉ ይችላሉ። ነገር ግን በመካከላቸው ልጆች ስላሉ አሁን ድረስ እየተካሰሱ እየተዋቀሱም ቢሆን አንዱ ልጆቹን ለማየት ሲል ሳይወድ በግዱ እዛ ሰው ጋር ቴክስት እያደረገ የት ናችሁ የት ነሽ ልጄን አሳይኝ እያለ አሁንም በግድ በቃ ሳይፈልጉትም ቢሆን የማውራት ነገር በመካከላቸው አለ። ነገ ምን እንደሚፈጠር አይታወቅም። ይሄ ነገር እየረገበ ሲመጣ አሁን ካሉበት የእልህ ስሜትም እየቀዘቀዙ ሲመጡ እነዚህ ልጆች ምናልባት ወደ ድሮ ፍቅራቸው የሚመለሱበት ነገር ሊመጣ ይችላል። አሁንም ቢሆን እባካችሁ በፋኒን በሳምሪን በኩል ሆናችሁ ጥሩና በቃ ሙያ እንትን ይሄ ጨዋነት የተሞላበት አስተያየት የማትሰጡ ሰዎች ከዛ ባለፈ መልኩ ሳምሪን እየደገፋችሁ ፋኒን ሙልጭ አርጋችሁ የምትሳደቡ፣ ፋኒንም እየደገፋችሁ ሳምሪን ሙልጭ አርጋችሁ የምትሳደቡ ሰዎች እመኑኝ፣ ነገ ፈጣሪ ስራ አይታወቅም አንድ ላይ ሆነው ከመጡ የምታፍሩበት ነገር ይሆናል። ስለዚህ ባካችሁ ጨዋነት በተሞላበት መልኩ ሁለቱንም የምትገስጹት ነገር ካለ መገሰጹ ጥሩ ነው። ከዛ ውጭ ግን አንቺ የእንትን ልጅ፣ አንተ የእንትን ልጅ፣ ይሄ የማይገቡ ዘለፋዎች ለእነሱም ጥሩ ይመጣል ብዬ አላስብም። እንግዲህ እኔ ሁልጊዜም እንደምመኝላቸው አሁንም ቢሆን በስተመጨረሻ ዛሬ መናገር የምፈልገው ይህንን ቃሌ ነው። ፋኒና ሳምሪ ተዋልዳችኋል፣ ነገ በልጆቻችሁ ትስማሙ ይሆናል። ቢቻል ተከባብራችሁ የምትኖሩበት ነገር ቢፈጠር ጥሩ ነው ብዬ አስባለሁ። የፈጣሪ ስራ ሆኖ አንድ ላይ ብናያችሁ ደስ ይለናል። ካልሆነ ግን እባካችሁ የወለደ ሰው በዚህን ያህል ደረጃ ጠላት መሆን የለበትም ብዬ አስባለሁ። መከባበሩ ለሁለቱም ቤተሰብ ጥሩ ስለሆነ እባካችሁ ይህን ነገር አስቡበት። በዙሪያቸውም ያላችሁ ሰዎች እባካችሁ እነዚህ ሰዎች ተከባብረው የሚኖሩበት ነገር እንዲፈጠር ሁሉም የተቻለውን እንዲያደርግ ሁልጊዜ እንደምመኘው ዛሬም ይህን መልእክቴን በማስተላለፍ የዛሬን ቪዲዮን እዚህ ጋር አበቃለሁ። በሌሎች አዳዲስ ጉዳዮች እስክንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ። ሰላም።